ሙሽሪት ሙሽራው ተውበው አብበው አበባ መስለው መተዋሩ ታይና አብርሽ ማለና፣ አቤት ደስታ እናንተ! እውነት ደስታችንን ማንም እንዳይሰርቅብን ማለት ነው። ተናግር ያለው እኔ በአሁኑ ሰዓት ማንም እንዲናገረኝ አልፈልግም ማለት ነው። ምክንያቱም ለኔ እውነቴ ነው ምላቸው እንዳለቀስኩም ደግሞ። የደስታ ቀን መሆኑን ዛሬ አየው ማለት ነው። በዚሁ አጋጣሚ የእኛ ፋሚሊዎች እንኳን እንኳን ደስ አላችሁ አብረሽና ሮታ ደግሞ ለዚህ ስላበቃችሁ ደግሞ በጣም ደስ ብሎኛል። እንኳን ደስ አላችሁ። በሚቀጥል ደግሞ ወልዳችሁ ከብራችሁ ለማየት ደግሞ ያብቃን። የእናንተ ልጆች ደግሞ የእኛ ኦዴስ ሳይሆን የእኛ አክስቶቻችን ብለው እስከሚጠሩን ደግሞ በጉጉት እንጠብቃለን ማለት ነው እና አብረሽና ሮታ ይገባችኋል። ያማረ የሰመረ በቃ ምንም ነገር ሰበብ የሌለበት ትዳር ተመኘውላችሁ ማለት ነው። ትዳራችሁ ደግሞ እስከ መጨረሻው እስከ መቃብር ያደርግላችሁ ማለት ነው። የእኛ ድንቆች፣ የኛ ውቦች፣ የእኛ አበባዎች ማለት ነው። ትልይ ያላቸው እውነት ይህንን ቀን ነበረ ስንጠብቀው የነበረ ማለት ነው። እኔ እውነት ለመናገር ውድ ቤተሰቦቼ እውነት ነው ምላችሁ፣ ብሰደብም እናቴም ብትሰደብ አባቴም ቢሰደብ እኔም ብሰደብ በዛሬው ሽሬዋለሁ ማለት ነው። በዚህ ሰሞን ደስታ በቃ ምንም ምንም ምንም የሚባል እኔ አይመስለኝም ማለት ነው። ምክንያቱም የደስታ ምንጫችን ስላሳዩን ማለት ነው። ባብረሽና በርቡታ መሰደባችን ምንም አልነበረም ማለት ነው። እና እዛ ቤት ሰፈር ማለት ነው ውሃ እየጠጣችሁ ሆላችሁ ማለት ነው ከጨው ጋር እያደባለቃችሁ ጠጡ ማለት ነው። አሁንም ብትሳደባላችሁ እኛ ምንም አይመስለንም ምሰማው እኔ ደስታ ብቻ ነው ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ርፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ በዚሁ አጋጣሚ የሙቤንም ቻና እንዳትረሱ። በዛው ላይክ እያራችሁ ኮፒ እያደረጋችሁ አበረታቶት ማለት ነው። አብርሽና ሩታ ደግሞ ሙቤ በቅርቡ በአንድ መተው ደግሞ ደስታችን የምንገጨው ይሆናል ማለት ነው። በዚሁ አጋጣሚ ወላሂ ነው ምላችሁ የእኛ ፋሚሊዎች በጣም ትለይ እያላችሁ እንግዲህ ዛሬ ቲክቶክ መንደር የሙቤ ፕሮፋይል የሙቤ ቻናል ሞልቶታል ማለት ነው። እንደዚህ ነው እኛ ስንባል ሰው ስንባል እንደዚህ መተባበራችን መተጋገዛችን በጣም ደስ ይላል ማለት ነው። እንግዲህ ዱባይ እያላችሁ ማለት ነው። ከአሁኑ ዝግጁ ሁኑ ማለት ነው። ከአሁኑ መዳማችሁን አስፈቅዱ አስፈቅዱ ማለት ነው። እንግዲህ ሁላችንም የምንዋደድ እዛ እንገናኛለን ብዬ ተስፋ አድርጋለሁ ማለት ነው። እንግዲህ ከተሰጠኝ እኔም ሽር ጉድ ላለው ማለት ነው። እኔ ወድጄ ነው ተርጄ ነው ሽር ጉድ ምለው በደንብ ነው እንጂ ሽር ጉድ ምለው ማለት ነው። በአብርሽና በሩታ ሰርግማ ካልተገኘው በቃ ምኑ ና ምኑን አብረሽ እና ሩታ አደግናኩኝ ማለት ነው። እውነት ለመናገር እንሻላ ድዋ አድርጉልን፣ እንገናኛለን ማለት ነው። አብረሽና ሩታ ደግሞ በጉጉት እንጠብቃቸዋለን። ወደ ዱባይ ቀይ ምንጣፍ አንጥፈን ነው የምንቀበላቸው ማለት ነው። የእኛ ጀግናዎች፣ የእኛ ጠንበለሎች ማለት ነው። በዚሁ አጋጣሚ ሩታዬ፣ የኔ ጀግና እና ሩታዬ ትላንትና አንዳንድ ነገር እያላችሁ ነበር፣ እንዴት አግባኝ ትለዋለች እያላችሁ ነበር። ኦልሬዲ እኮ አብሮሽና ሩታ እኮ ባልና ሚስቶች ናቸው። ከአንድ ሁለት ተንበርክኮ ታገቢኛለሽ ወይ ብሎ ቀለበት አስሮላታል፣ ሽማግሌ ልኮላታል። ግን እንደ ባህላችን ሰርግ የሚባል ነገር የሆነ መልስ የሚባል ነገር አለ እና እና ሩታ የሰራችው ነገር በጣም ትክክል ነው ማለት ነው። ምክንያቱም ሩታ ደግሞ የምትፈልገ ወይም ጥቅም ወይም ደግሞ ሀብት ወይም ደግሞ ሌላ ነገር አይደለም። በዚህ አጋጣሚ ልንገራቸው፣ ሩታ የምትፈልገው ፍቅር ብቻ ነው ማለት ነው። አላያችሁም? ትላንትና ስትለው አብርሽ በትልቅ ሰፋ ባለ ነገር ነው የሚያስበው፣ እኔ ግን ያ ሰፋ ያለው ነገር አልፈልግም፣ በትንሽም ይሁን በቃ ወግ ማዕረግ ማየት እፈልጋለሁ ብላለች ማለት ነው። ምክንያቱም በእኛ አባባህላችን ሰርግ ከሌለ የሆነ ድግስ ከሌለና። መልስ ካልሄዳችሁ ደግሞ የሩታ ቤተሰቦች ጋር መሄድ ስለማትችል ሩታ እንደ ባለፈ ነፂ ሰርግ ላይ ያላያችሁ እና መሄድ አልቻለችም። ለምን ብትሉ ያ ባህላችን ነው። ቤተሰብ ጋር ሳደርስ ቤተሰብ ጋር ሳደርስ መሄድ አትችልም ማለት ነው። ያው የሩታና የአብርሽ ነገ አንዳንድ ነገር ችግር ውስጥ ፈተናው ስለደረሱባቸው ነው እንጂ እኛ በባህላችን እንደዚህ ነገር የለም ማለት ነው። እና ለዛ ሰርጓን ፈልጋለች ማለት ነው። የኛ ድንቅ ልጅ፣ የኛ እልልት፣ የኛ መልካም፣ የእኛ ማትጠገቢ ማለት ነው። እንኳን ለዚህ ቀን አበቃሽ ማለት ነው። ደስታሽ ደስታችን ነው እና በጣም ደስ ብሎኛል እውነት ለመናገር ማለት ነው። በቃ ደስታዬን አልቻልኩም ማለት ነው። እንዳንዴ ማለት የሆነ ተሰድባችሁ፣ ተቆጭታችሁ የሆነ እስከ ቤተሰባችን ከቤተሰባችን እስከ እህታችን በቃ እኛ ራሳችን ከካሜራ ጀርባ ወይም ከድምጻችን ጀርባ ማንነታችን ሳናቅ ብዙ ነገር ተምነ ነበር። ያንም ለምን ነበረ አብረሽና ሩታ በመደገፍ አብረሽና ሩታ አንድ ላይ መሆን አለባቸው ብለን በመጋፈታችን ትክክለኛው ነገር ስላወራ ብዙ ሰው ገፍቶን ነበር። ብዙ ሰው እየሰደበን በቃ የማይባል ነገር ለሰው ልጅ እንኳን በሰላም መንገድ የማይናገር ነገር እየተናገሩን ነበረ። ለዛ ምላሽ ደግሞ ዛሬ እንደዚህ ሆነው አብረው ተብወው እንደዚህ አበባ ሆነው ቀይ ነጭ፣ በነጭ ለብሰው ብቅ ስላሉ ማለት ነው። እውነቴ ነው፣ በጣም ደስ ብሎኛል። ከምንም በላይ ማለት ነው። ማውራት ራሱ አቅቶኛል ማለት ነው። በበለጠ ደግሞ ማታ ከአብርሽና ከሩታ ከአፋቸው ደግሞ የሚወጣ ከነሱ ማር ከማር የመሰለ አፋቸውን የሚወጣ ንግግር ስንሰማ ደግሞ የበለጠ እንግዲህ ደስታ በደስታ እንሆናለን፣ እንፈካለን እንዳ ከአንድ ሻ ማለት ነው። እኛ በነገራችን ላይ ሁሌም ወደፊት ነው እንጂ ወደኋላ አንሄድም ማለት ነው። በዚሁ አጋጣሚ ሁሌም ወደፊት የምንሄደው ምክንያት በቃ ማንንም አንነካም፣ ማንንም አንገፋም፣ ከመሬት ተነስተን ያልሆነው ነገር አንናገርም። ትክክለኛው ነገር የሆነ ነገር ስለምንናገር እና ትክክለኛው መንገድ ስለምንሄድ መቼም ወጥቀንም አንወጥቅም ማለት ነው። አብርሽዬ፣ ሩታዬ እንኳን ደስ አላችሁ። ደስታችሁ ደስታችን ነው። አለማችሁ አለማችን ነው። እንግዲህ የኛ የሚዲያ ድምቀቶት ማለት ነው። ሩታዬ ይገባሻል፣ አብርሽም ይገባሃል። አብርሽም ደግሞ ብዙ ነገር እየተባልክ ነው፣ ግን ያንን ችለህ ከዚህ ችልልት ከመሰለች ሚስቴማ መለያየት የለብኝም ግዴታ መታረቅ አለብኝ ብለህ ይሄንን ነገር ስላረክ በጣም ደስ ብሎኛል። የጋሽንም ቃል አክብረህ የእኛንም ቃል አክብረህ የወዶ ሰውችህን ተመለስ ስንልህ ወደ ራስህ ስለተመለስክ ማንንም ስላልሰማህ የመጀመሪያ ህይወትህ መርጠህ ያሳመረችህን ያወበችህን ልጁታ፣ ዛሬ ተራህን ደግሞ እሷን ልታውባት እሷን ደስተኛ ልታደርጋት አምላክ ስለተቀበልክ ደግሞ ከልብ ከልብ እናመሰግናለን። አብርሽ ታደሰ የኛ ቀብራራ ወንድማችን በዝምታ ገዳይ ማለት ነው። እንግዲህ ሚዲያው ሁሌም ትመራዋለህ ማለት ነው። ምክንያቱም የዋህም ስለሆን እንጂ የመሰለች እልልት ልጅ ቆንጆ ልጅ የሰው ፍቅር ያላት የሰው መውደድ ያላት በቤተሰብ ዘንድ የምትወድ የምትወደድ ሩታዬን ወፍቆሃል ማለት ነው። በደንብ አድርገህ ተንከባከብልን ታንከባከብልን በደንብ አድርገህ አሳምረህ ያዝልን አብርሽዬ። ሩታዬም ደሞ አብርሽን ተንከባክበሽ ያዝልን። እንግዲህ ውድ ቤተሰቦቼ ሁላችሁም ደስተኛ እንደምትሆኑ ተስፋ አደርጋለሁ። በዛሬው ቪዲዮ በቃ የደስታቸውን ዓለም እንዲሆን ሁላችሁም አልጠራጠርም ማለት ነው። በእርግጠኝነት ደሞ በጣም ደስ ይላቸዋል። እና ውድ ቤተሰቦቼ በቀጣይ እስከምንገናኝ በቀዳ በደስታ በሳቅ በፈገግታ እስከምንገናኝ፣ በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራብ እያደረጋችሁ ቤተሰቡ ነው ሞቤንም እንዳትራ